ከዝቅተኛ የደሞዝ መነሻ ጋር በተያያዘ አዲስ መረጃ ይፋ ተደረገ። ዝቅተኛ ደሞዝ 8384 ብር እንዲሆን ሲጠየቅ ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዝ ደግሞ ከ150 ሺህ ብር ጀምሮ እንዲሆን ማሳሰቢያ ተሰጥቷል። በሌላ በኩል በኦሮሚያ ክልል አርሲ ዞን የሚደርሰው አስከፊ ጥቃትና ግድያ አሁንም መቀጠሉን ሰምተናል። በቤኒሻንጉል ጉሙዝ ክልል ደግሞ በዛሬው ዕለት በንጹሐን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታውቋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ዛሬ በንጹሐን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታወቀ። በተደጋጋሚ በንጹሐን ዜጎች ላይ የሚፈጸምን ጥቃት ሲያስተናግድ የቆየው የቤኒሻንጉል ጉሙዝ ክልል ቡለን ወረዳ ዛሬም ከፍተኛ የሰላማዊ ዜጎች እልቂትን እንዳስተናገደ ሚዲያችን ከስፍራው እየደረሱት ያሉት መረጃዎች ይጠቁማሉ። በዞኑ በኩጂ ቀበሌ ውስጥ ታጣቂዎች ዛሬ ቅዳሜ ጠዋት በፈጸሙት ጥቃት ከ40 በላይ ሰዎች ህይወታቸው ማለፉንና በርካታ ሁለቶችም በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡ ታውቋል። በማያውቁት የፖለቲካ ቁማር በተለምዶ ሸኔ የሚባሉ ነገር ግን እዚህ አካባቢ ራሳቸውን አደራጅተው ከዋናው ሸኔ ጋር ግንኙነት ይኑራቸው አይኑራቸው በማይታወቁ የታጠቁ ኃይሎች ንጹሐን ዜጎች ተጨፍጭፈዋል ብለው አንድ የአካባቢው ነዋሪ ተናግረዋል። ለመንግስት ኃይሎች ጩኸት ብናሰማም እየሰሙ ያልሰሙ ሆነዋል። አንድ ሚዲያ ስለሞታችን አልዘግብም ድምፁን ብለው ጥሪያቸውን አስተላልፈዋል። ኩጂ ተብሎ በሚጠራው በዚህ ቀበሌ 2013 ዓ.ም 295 ሰው በጉሙዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በአሁኑ ጥቃት ከአንድ ቤተሰብ ስድስት አባላት የተገደሉባቸው ሰዎች እንዳሉ የታወቀ ሲሆን በአካባቢው በአብዛኛው የሺናሻ ብሔር አባላት የሚኖሩበት ነው። ከሟቾቹ መካከል አብዛኞቹ የብሔሩ ተወላጆች መሆናቸውም ታውቋል። አሁን ሟቾቹን እየቀበሩ ነው። ደውለውን የነገሩኝ የጉሙዝ ልጆች ስደት ላይ ናቸው በማለት አንድ የጉሙዝ ብሔር ተወካይ ስሙ አይጠቀስ ብለው ለመሰረት ሚዲያ ተናግረዋል። የክልሉ መንግስት እንዲሁም የፌዴራል መንግስት እስካሁን በግድያው ዙሪያ ያሉት ነገር የለም። የቡለን ወረዳ ወጣቶች ስፖርት ጽሕፈት ቤት ትኩረት ለባኩጂ ቀበሌ ነዋሪዎች የሸኔ ታጣቂዎች ተኩሱ በመክፈትና ቤት በማቃጠል ላይ ይገኛሉ፣ የጸጥታ ኃይሎች እንዲደርሱላቸው ጥሪ እናስተላልፋለን በማለት በፌስቡክ ገጹ ላይ አጋርቷል። በዚህ ዙሪያ የክልሉን ፕሬዝደንት አቶ አሻድሊ ሀሰንን እንዲሁም የኮሚኒኬሽን ቢሮ ኃላፊው አቶ መለሰ በየነን በስልክ ለማግኘት የተደረገው ሙከራ ስልክ ባለመነሳቱ አለመሰ ካቱን መሰረት ሚዲያ ዘግበዋል። በሌላ በኩል ደግሞ ዛሬም አርሲ ውስጥ ሶስት ሰዎች መገደላቸውን ሰምተናል። በምስራቅ አርሲዋ ሽርካ ወረዳ የአንድ ቤተሰብ አባላት የሆኑ ሶስት ሰዎች ሌሊቱን መገደላቸውን ምንጮች ተናግረዋል። አራተኛው የጥቃቱ ሰለባ ቆስሎ መትረፉ ታውቋል። በሺርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራ አርብ ለቅዳሜ አጥቢያ ነው ጥቃቱ የተፈጸመው። በዚህ ጥቃት የተገደሉት ሁለቱ የኦርቶዶክስ ክርስቲያኖች አቶ ባትሪ ካሳና አቶ ሰለሞን ካሳ እንደሚባሉ የታወቀ ሲሆን ሌላኛው ግለሰብ ግን ስሙ አልተገለጸም። በኦሮሚያ ክልል አርሲ ዞን ውስጥ ባለፉት ጥቂት ሳምንታት ውስጥ በተፈጸሙ ጥቃቶች ህጻናትን ጨምሮ 25 ሰዎች በላይ መገደላቸውን የተጎጂዎች ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኃላፊዎች መናገራቸው ይታወሳል። በተከታታይ ቀናት ውስጥ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙት ጉና ሸርካና ሆንቆሌዋቤ ወረዳዎች መሆኑ ታውቋል። ምንጮቹ እንደሚገልጹት በዞኑ በሚገኙት ጉና ሸርካ የሰሜን ቆሎ ዋቢ ወረዳዎች ተከታታይ ግድያዎች የተፈጸመው ከጥቅምት 12 ቀን 2018 ዓ.ም ጀምሮ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛው ጥቃት በጀመረበት ጉና ወረዳ መሆኑም ታውቋል። አንድ ከፍተኛ የቤተ ክርስቲያን አመራር ደግሞ አባ ጀማ በተባለው አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጸዋል። አርሲ ዞን ሽርካ ወረዳ ተከታታይ ጥቃት የተፈጸመው ጥቅምት 17 2018 ዓ.ም ሌሊት እንደሆነ አንድ የቤተ ክርስቲያን አመራር መናገራል መቀጠላቸው ይታወሳል። በዚህ ጥቃትም ሶስት ሰዎች መገደላቸውን አስረድተዋል። በማግስቱ አምስት ሰዓት ገደማ ላይ ደግሞ ሌላኛው የአርሲ ዞን ወረዳ በሆነው ሆንቆሊ አቤ ሶስተኛ ጥቃት መፈጸሙን ሌሎች ምንጮች ገልጸዋል። በሌላ በኩል ደግሞ ከዝቅተኛው የደሞዝ መነሻ ጋር በተያያዘ አዲስ መረጃ ይፋ ተደረገ። ዝቅተኛ ደሞዝ 8384 ብር እንዲሆን ሲጠየቅ ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዝ ደግሞ ከ150 ሺህ ብር ጀምሮ እንዲሆን ማሳሰቢያ ተሰጥቷል። ወራዊ ደሞዛቸው ሰርተው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡን ገለጸ። የኢሰማኮ ፕሬዚደንት አቶ ካሳሁን ፎሎ እንደገለጹት ወራዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት ዘጠኝ ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅን ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነጻ እንዲሆኑ ተደንግገዋል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነጻ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቋል። አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢው ከ3 ዶላር በታች የሆነ ሰው ደሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወ ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን ኢሰማኮ ገልጿል ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች ደግሞ 15 በመቶ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር አምስት በመቶ ግብር እንዲጣልባቸው ኢሰመኮ በደብዳቤው አሳስበዋል። ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች ደግሞ 30 በመቶ ግብር እንዲሁም 150108 ብር እና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰመኮ መጠየቁን ገልጸዋል። የመንግስት የገቢ ግብር ማሻሻያው ሰራተኞች ያለባቸውን ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነ የተለያዩ የተለያዩ ተሳታፊዎች አስተያየታቸውን ሰጥተዋል። ከዚሁ ጋር በተያያዘ ዝቅተኛ የሰራተኞች ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። በተያያዘው በጀት አመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ ተናግረዋል። ቦርዱ ከሌሎች ሀገራት ተሞክሮን በመውሰድ የአገሪቱን የኢኮኖሚ ሁኔታ፣ የሰራተኞችን ገቢና ሌሎች መሰረታዊ ጉዳዮች ሰዎችን በማጥናት ዝቅተኛ የደሞዝ ወለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ከአሰሪዎችና ከኮንፌዴሬሽኑ የተወጣጡ አባላት እንዳሉበት ገልጸዋል። ኃላፊው አያይዘውም ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ ደሞዝ ያልተጨመረላቸውና የዝቅተኛ ተከፋይ የሆኑት በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑ ዝቅተኛው የደሞዝ ወለል በተያዘው በጀት ዓመት ሊወሰን ይገባል ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደሞዝ የሚያገኙ በመሆኑ መንግስት ዝቅተኛ የደሞዝ ወለልን እንዲወስን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ተደጋጋሚ ጥሪን ሲያቀርብ መቆየቱ የሚታወስ ነው። በዚህም የተቋቋመው ቦርዱ በሚያሳየው የጥናት ውጤት በበጀት ዓመቱ ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ ኃላፊው አመላክተዋል። የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ከዚህ በፊት ኢሰማኮ መጠየቁ ይታወሳል። በቅርቡ ለመንግስት ሰራተኞች የተደረገውን ጭማሪ መንግስትን 160 ቢሊዮን ብር ወጪ እንደሚጠይቅ ተገልጾ እንደነበርም ይታወሳል። የሲቪል ሰርቪስ ኮሚሽን ያደረገው የደሞዝ ጭማሪው መደበኛ የመንግስት ሰራተኞች፣ የመከላከያ፣ የፖሊስ፣ የጤናና የትምህርት ባለሙያዎችን ጨምሮ ሁሉንም የመንግስት ተቀጣሪ ደሞዝተኞችን እንደሚመለከት ታውቀዋል።